በመሱ ብዙ ሰዎች ተዘርፈዋል። ማስታወቂያኛው ሰውዬ ደግሞ ማንም እሱ ከባለም ጋር የሚሰራው እነሱ ጋር ምናምን የሚሰሩትን ብዙ ሰዎች እነሱን በማየት ብዙ ሰዎች ገንዘባቸውን ተበልተዋል። ፊንቴክ በጣም ብዙ ነገር አለ። ብዙ ነገር። እሺ ክያ ክያ ጀም ስጋ የተጣላ ነው በመልካሚ ነው በፊራ ወልዳ መጣት ልጅ ናት መልካሜ ወለደ ያመጣት ልጅ ምናምን ልዕልቲ ቁርቲ አንቺ ክፉ ሴት ምናምን አለኝና፣ በአመቱ ግን ሲረዳኝ ክያየ ይቅርታ፣ በጣም ከፍቶት እንዴት እንዳስከፋኝ ተናግሮ፣ ጥፋቱን ተናግሮ፣ ምን እንደበደለኝ ተናግሮ ይቅርታ ጠይቀኝ፣ ይቅርታውን ተቀብያለሁ። እኔም ደግሞ ክያየ እንደ ፕሮሰስ እንድታምነኝ ብዙ ነገር ተደራርገናል፣ ተነቋቁረናል። እኔም ይቅርታ ጠይቃለሁ። እስፔሻሊ ደግሞ የተናገርኩት አንዳንድ ነገሮች እስፔሻሊ ስጨፍር ምናምን ያልኩት አፌን ከፍቻለሁ። ይቅርታ ይ ተነሾ እንደሚሆነ ይቅርታ አትለኝ ያለ ግን በቃ ተናድጄ ነው። ምንም ባላረኩት በሌለውበት አንድ ነጥብ ምናምን ሚሊየን ሰው ከዛን ሰባ ሺህ ላይክ ልጆች ይረግማሉ። እዛ ቪዲዮ ላይም እሱም ልጅ ንሽን ሲረግመ ነበረ ምናምን እና በእሱ ተናድጄ አንድ አመት ሙሉ እኔና ኪያ ስንነቋቆር ነበረ። ግን እኔና ኪያ ተታርቀናል። ይቅርታ ጠይቆኛል። እኔም ይቅርታ ጠይቄዋለን። እሺ ዳልቻ ዳልቻ ቤት ሴት እንሰሳደበ እኔና ሾ አሾሞረ ዳልቻ ስሸሸው መሸሽ መሳምሪ ከረሜላ ምናምን ጥቃቅንና አነስተኛ ተሳዳቢዎች የሰደበኝ ነበረ። አለመግባባት ተፈጠረ። ልጆቼን ነ ሰደበኝ፣ እናቴን ሰደበ፣ ሴትነቴን አዋረደ። መጨረሻ ላይ ተዋረደ። ታዝኝለታለች ለዳለቻ ነው የዳለቻ ደግሞ የከፋኝ ነገር የመቶ ሃያ ሚሊዮን ብር ቤት ውስጥ ቁጭ ብዬ ነው የሚሳደበው ሲል ዳለቻ የሚሳደበው ጠግቦ መሆኑን ሳቅ። እናቴን ግን የሰደባት ምን አይነት እናት እንደሆነች፣ ምስኪንዬ እናቴ ዘግናኝ ንግግር ነው የተናገረ። ዘግናይ ዳለቻ በመሳደብ ሰዎች ላይ ፓወር እንዳለው ሰዎችን አሳቆ ነው እንትን ያለው ሰው የሚፈራው እሱ እንዳይሰድባቸው እናት አዋራጭ ነው። አሁን ሊያ ልሙትን ምናምን ምናምን የምትይው ህሊ ስለሌለች ነው። እናቴ ተሰደበች አትበ ሊያ እናቴን ቤታየው ሰደበችኝ አትበ ዳለቻን ስርሽ ይዘሽ ዳለቻ ዘግናኝ ስድቦች በአንደበቱ የሚተፋው እሳት ነውር፣ ግፍ በሀሳቤ አልሰደብም፣ በማሰቤ አልሰደብም። በነፃነት ራሴ ኤክስፕረስ አደርጋለሁ። አሜሪካን ሀገር እየኖርኩኝ ቢሌን እየከፈልኩኝ የእሱን ስድብ እየፈራው እንዴት እኖራለሁ? ለምን ሴክሽዋሊ ቫይለንት የሆነ ስድቦች፣ ህፃናት ልጆች መባል የሌለባቸውን ስድቦች እናትሽን። የእሱ እናት ደልቷት ሊሆን ይችላል፣ የሀብታም ልጅ ሊሆን እሱ። የእኔ እናት ዋጋ የከፈለች እናት ነው። እንዳንቺ ናት፣ እንዳንቺ ምንም ባላረገችው ዘግናኝ ስድቦች ዘግናኝ ስድቦች። ደግሞ እኔ አይደለም መጎዳው። እሱ ሲሳደብ እህቶቼ ያዩታል፣ ታሞ ይተኛሉ። ልጆቼ ሲሰደቡ እኔ አይደለም መጎዳው። አብዛኛውን ጊዜ ኤክስፔክት አደርጋለሁ፣ አከባለጌ ጌ ብልግና። እህቶቼ ግን እንጂ ሰው የምታባሉ ምናምን ስትይ፣ ምን አድርጌ ነው ያባለሁሽ? ምን አድርጌ መርዝረጨው ነው? ምን አድርጌ መርዝረጨው? ምን አድርጌ አንቺ ሰዓት ካለፈው በኋላ ምረበይ ነገር እኔ ላስት ታይም ሲቲዝን አልነበርኩም ኢትዮጵያ ስሄድ ልጅ የሃያ ወር ልጅ ይዤ ነበር እና ቡቢ እንደስሙ ቡባ ነው ዘጭ አለ ወፍራም እና ተሸክሜው ከስተማል አደለ ይሄ ግሪን ካርድ ነው ኢትዮጵያ ምን ካርድ የሚባል ልወስድ ስሄድ ልጄን ይዤ ቦርሳ ይዤ ነበር እና በጣም ደከመኝ የሆነ ረጅም ጸይም ልጅ ቆንጅዬ ወጣት ልጄን አቀፈል ቢኮስ ከ13 ሰዓት በረራ በኋላ ማይ ሰን ታውድለር ነው፣ አሽቶ አሽቶ ደክሞኛል። እዛ ደግሞ ሰልፉ ሰልፍ አይደለም። የሆነ 80 ነው 60 ዶላር የሚከፈልበት። አሁን ከዛ የሎ ካርድ ለሱ ለውስድ ነበር ለልጅ፣ ከዛ ደከመኝ። ኮምፕሌን ብዙም አላረጉም ከጨዋነቱ ብዛት። ልጄን ተሸከመል እኔ ቪዛ መግቢያ ለልጄን ኤክስፒሪየንስ ያደረጉት አየር መንገድ ጨዋነት ኬር ማድረግ ስመለስ ደግሞ መቀመጫው እንትን ያልኩት ወደኋላ ነበረ። እቺ ክሪብ የለችም ልጅ ማስተኛ እሷን ያለውን ሰጥ አሜሪካ ገባው። እኔ ደግሞ ግሪን ካርድ ነው ያለኝ። አሜሪካ ስገባ ከስተም ሁለት ሰዓት ነው እንደዚህ ቆንኩኝ። እዚህ አንድ ሰው ልጅሽን ሽል ያዝ ያለኝ ልጅ ጥዶ ጥሎኝ ነው ከአሜሪካ እዚህ ከዳላስ ኤርፖርት ይወጣው ኢትዮጵያ ገኝ ያሉት የአየር መንገድ ሰራተኞች ጨዋዎች፣ የሰው ልቆች፣ እኔ ክፋት የለኝም። ይግብዬ የሰው ልጅ ማሸተው ኢነርጂያቸውን መልካምነታቸውን ግን አሽቻለሁ። መልካም መዓዛ ያለውን መልካምነታቸውን፣ ፖዚቲቪቲያቸውን፣ ደግነታቸውን አይቻለሁ። የሰው ልጅ እንዴት ጆሮአቸው ውስጥ ጸጉራቸው ምናቸው እንዴት የሰው ልጅ እንዲታያል? የእግዚአብሔር ፍጥረት አንቺ፣ ባንቺ ቤት ዳያስፖራ ሆነሽ ነው አይደል? ዳያስፖራ ሆነሽ በቃ መናቅሽ ነው። ኢትዮጵያዊ ወገንሽ ቢገባሽ፣ ሌላን ዜጋ መናጨቁ የራስ ሰው ላይ ነው ሰው ኦሮሞ የሚጨክነው ኦሮሞ ብትሆን አንደርስታንድ ታረጋለሽ። ኦሮሞ የራሱ ላይ ጨክናል። እኔ ማረገው በቲክቶክ ላይ ቲክቶክ ላይ እንደማረገው፣ ግን የሰው ልጅ ፀጉሩ ጆሮው ምኑ ተብሎ አይታይም። ክፋት ካላሰብሽ ጥላቻ ከሌለብሽ ምን አረጉሽ? ሰርቶን የበሉት አየር መንገድ ሰርቶ ልጆቻቸውን ያስተዳደሩት ኑሯቸውን ይኖሩት በመኖር በመኖር እንዴት ባዘርድቶኛለሽ? በኢትዮጵያ በኢትዮጵያውያን መኖር መኖር ህይወትን እንዴት ባዘርድቶኛለሽ? በኢትዮጵያዊ ወንድምሽ እንዴት ይገው ልጅ ይባላል? ማን ቢያሳድግሽ ኢትዮጵያዊ ወንድምሽ እንዴት ይገው ይባላል? ምንም መረዳት ማይችሉ እዚህ ሀገር እንግሊዝኛ ብዙ አልችልም። እዚ ሀገርኛ ነጮቹ መረዳት ካልቻሉ ደጋግሞ ጥያቄ ይጠይቁኛል። እንዲህ ማለት ፈልገሽ ነው ይሉኛል። መረዳት ካልቻልኩኝ አያመናጭቁኝም፣ አመናጭቆኝ አያውቁም። እኔ ናኒ ነበርኩኝ ለጁኒርስ። ይሄ ዳይመንድ የሚሸጡ ዳይመንድን ቁጭ ብሎ ከሚጠርብ ሰውዬ ሀፍታም ማለት ቀለበቶች ምናምን የሚሸጥ ትልቅ ስቶሪ አለ። ናኒ ነበርኩ ቅዳሜና ሁድጅ ማን ያደርጋሉ እስቲ ሀብታም ሰፈር ማለት ነው፣ በቃ ጌትድ ኮሚኒቲ ምናምን ማለት። አንድ ቀን ከሱ ሌስ ሂውማን ቢንግ ፊል አርግ ያለቅ ቴክስት ያደርግልኛል፣ ዋት ድ ዩ ዋንት ሚ ቱ ኦርደር ዲነርሽ። ምንድን ነው መታዲያው? እኛ እናድራለን፣ ፔንትሪ ነው የሚባለው። የለም እዚህ ቤት ውስጥ ፔንትሪ አለ፣ ግን ባዶ ነው፣ ምግብ የለም። ፔንትሪ ሙሉ ቢ ውሃ ጠጭ። አንቺ ለሰራተኛሽ የአስር ብር ውሃ መከለኪው፣ የአስር ብር ውሃ ለሰው ልጅ ቤዚክ ሂውማን ኒድ በቃ ውሃ የምትከለኪው? እነሱ እንትናቸው ፔንትሪ ነው ምግብ። እዚህስ ከፈለግሻለሽ እራትሽን ኦርደር አድርጌልሻለሁ። ኡበር አዞልኝ ነው የሚሄደው፣ ከዚያም ሰውጣ ኡበር ተጠርቶልኝ ነው የምመለሰው። ሁለት መቶ ብር ከሆነ ዶላር ከሆነ ሁለት መቶ ሀያ ብር ነው የሚሰጠኝ። አክብሮኝ በጣም አመሰግናለሁ ተብዬ ዝቅ ከፍ ዳይመንድ የሚሸጥ ሰውዬ እኮ ነው። በጣም አፍተም ሰውዬ። አንቺ ግን የሰው ልጆችን የሰው ልጆችን የሰው ልጅን መናቅ መናቅ መናቅ ዝና ነው ላንቺ የሰው ልጅ እንዲንዲንዲ ብለሽ ማዋራት ዝና ኢንተርኔት ላይ የተከበርሽበት የተፈራሽበት የሰው ልጅ እኮ ክቡር ነው ክቡር ነው በእግዚአብሔር አምሳል አልተሰርተም ጌታ ኢየሱስ ክርስቶስ ደግሞ የሞተለት የሰው ልጅ ክቡር አንቺ ምትልክ እንቀጥ ጥሩ ፊት ግን ምን አይነት ፊት ይዘን ነው የጥሩ ፊት ምን ነው? ምን አይነት ፊት ይዘን ነው ጥሩ ፊት? ምን ነው ጥሩ ፊት? ባይኖረም ፊልተር አይሆንም አይደል እንዴ? የፊልተር ካድሬ ሆኖ ነው ጥሩ ፊት። እኔ ግን ጸጉሬ ብልሽት ሽት ብሎ አለቄም ተናግራኛ ታውቅ ነጮች ተናግሮኛ ያውቁም። እዚህ ሀገር አመዳም ሆነሻል። ሜካፕ ተቀባ አልተቀበው አይመለከታቸውም። ሰው ነኛ እኔ ክቡር ነኝ። የሰው ልጅ ነኝ። ክቡር ነኝ። ክቡር ነኝ። የሰውን የገላ ሽታ ማሽተት አልፈልግም። መልካም ኢነርጂው፣ መልካም ማዕዛው፣ ኢነርጂው የሰው ልጅ ላይ ይባላል። ነውር ነው። ኖ ይሄን ከንቱ ገላ ተሸክመ ይሄን ከንቱ ገላ ተሸክመ የሰው ልጅ ያስጠላላ ይባል። ምን ታውቂያለሽ? ያቺ ያየሻት ሴት ጥፍሯን ብር ከሌላት የልጅናት ከሆነች አንቺ ዶላሩ የሚከፈልሽ ተሳድበሽ ብዙ ነገር አድርገሽ ሰውን እንትን ብለሽ ነው

በነገራችሁ ላይ እዚህ ኢንተርኔት ላይ የምናወራው ነገር you don't know ማንን ማንንም እንደምንጎዳ ማን በእኛ አንደበት በምንተፋው ቃላት ማንን እንደምንነካ አናውቅም አናውቅም። ማንስ እንደሚያየን አናውቅም። ምን አይነት ሰው ቁጭ ብሎ እንደሚያየን አናውቅም። መጠንቀቅ ጥሩ። የሰው ልጅ ግን ይላ ይባል። የኤርፖርት ሰራተኞች እዚህ የምትሰሙኝ ከሆነ በጣም አክብራችሁን ያስተናገዳችሁን አሁንም ሲሄድ ልጆቼ ሲሄዱ ከአባታቸው ጋር በጣም ደስ ትላላችሁ። ጨዋናችሁ አሜሪካን ሀገር ያላገኘሁትን ካይንድነስ ከእናንተን ያገኙ የግለሰብ ባህሪ አለ ሁሉም ሰራተኛ እኩል አይደለም። እኩል ስነምግባር የለውም። ግን እኔን ያጋጠመኝ ልጄን አቅፎ ጠበቀል እስከ መጨረስ ልጄን ተሸከመል። የርቦ ሰራተኛ መቼም ማረሰው ወጣት መቼ ደስ የሚል አገልግሎት ደስ የሚል አገልግሎት ፍተሻው ይበዛል። አዎ ለሀገር ሰላም በደንብ መፈተሻ አለበት። ከተፈተሽ ስንወጣ ከተፈተሽ ነው በላይ መፈተሽ ግድ ይላል፣ ለሀገር ሰላም። ሌላው ምንም ነገር ጀስት፣ ለፍቶ አዳሪዎች ኢትዮጵያውያን ወንድም እህቶች፣ ለማንኛውም ኔክስት አሪፍን ያስተናግዱሻል። ታንክ ዩ ፐርፌክት። ጂጂ ጂጂ ነካውብሽ፣ ሊያየ ጂጂንም ነካውባት ይጅ ነከውታት እሺ። ኪያ ጃልመሮ ሙባረክ ሳምሪ ሳምሪን አልነካዋት። ሳምሪን አልነካዋት። ሳምሪ እንደ መከርኳት ወደ ልጅነት ባልሽ ተመለሽ ብያታለሁ። ወደ ልጅነት ባሏ ትመለስ። ወደ ልጅነት ባሏ አያስፈልግም። ዲፈረንሱ እስናዳማች ልጆች አሉ። ወደ ልጅነት ባልሽ ተመለሽ እና ትዳርሽን እንደገና ቁም ይሄ መሰዳ ደግሞ ኢንተርኔት ላይ ነው። ቆሚና ህይወት ምድር ሌላስ ፊራውል ስለ ፊራውል ዛሬ ስታወሪ ነበረ። ፊራውል ከፍሎች ከሆነ በጣም የምታፍሪበት የህይወት ታሪክ ነው። እዚህ የጻፍሽ ያለሽው በጣም ምታፍሪበት፣ በጣም ምታፍሪበት፣ በጣም ምትሳቀቂበት የምትሳቀቂበት ይሄው ታሪክሽ ነው የምጽፍ። ይሄ ሰው አደገኝነቱን፣ ስራውን፣ ውሸቱን ሁሉ ነገር ቁጭ አርግ ያለውን የአካውንት ላይ አይ ኖ አንቺ መስማት አትፈልጊም። ማውራት ላይ ብቻ ነው ፎከስሽ። ግን በ200 ዶላር ብዙ ነገር ልትይ ትችያለሽ። ሻቅሻሉ ግን አይጠቅምሽ። መጥፎ ታሪክ ነው የምጽፍ። ከክፋት ጋር ስትተባበሪ ደግሞ እግዚአብሔር አብሮሽ አይቆምም። እግዚአብሔር ከኔ ጋር ነው የልቤን ጌታ ይልኛል እና ደስታ የተበደሉ ሰዎች አሉ። ማህበረሰብ አሁን በዚህ ግለሰብ ፊራውል አብይ የሚል ጊፍት እየሰጣት ነበር። ኦ ኤኒዌይ ግን እኔ ይሄንን ነው የምለው። እኔ አካውንት ለጊቢ እና ማን እንደሆነ እሱ ላይ የመሰከሩት ኢትዮጵያ የመሰከሩበት ሰዎች ፊራኦል ራሱ ፊራኦል ላይ መሰከረ ፊራኦል ራሱ ፊራኦል ላይ ይመሰክራል። ለምሳሌ ዛሬ የዛሬ አራት ዓመት ቪዲዮን ኢንተርቪው የተደረግኩ ነው ዛሬ ብሎ ወሰተላችሁ። ዋው ጋድ ብለሱ ያለች አለችው። እናንተ እኔ ደግሞ አምጥቼ ቀኑን ምኑ ምኑ ናቸው ቁጭ አረኩላችሁ። የዛሬ አራት ስፔሻሊ ስሞል ታውንስ የምትኖር ከሆነ አንድ ዜና ጣቢያ ሄደ ኑ ቅረጹ ይቀርጿል። እሱ ፊራኦልዬ አንተ እኮ እንኳን አሜሪካን ሀገር ኢትዮጵያ ሀገር እኮ ዶክመንታሪ የተሰራለት ነው። ስለዚህ ይህንን ዜናን ደግሞ ይህን ዶክመንታሪውን ደግሞ አውጥ፣ ፖስት ፖስት ዶክመንታሪ ይህን አሁን ኢትዮጵያ አሜሪካን ሀገር ዜና ላይ ድርጅት ሄጄ ፍሮ ወጣ ነዋል የምትለው ኢትዮጵያ ደግሞ ታሪክ የህይወት ታሪክ በዶክመንታሪ በመንግስት ደረጃ በመንግስት ደረጃ አለ ስለ ስራ ስለወንጀል፣ እሱም ፖስት ራቼ ራቼ ራቼ ራቼ ያልተጣላ ትዝዝብ ትለይነ ለዘላቼ ለዘላቼ ከራቼ ጋር ጥል የለኝም። አዶናይ ግን ከራቼ ይበልጣል። ከራቼ በላይ ሰርቷል። ቢያንስ እንኳን መዋር የሰራው ኮንተንቶች ጥሩ ነው። ኢሬቻ ላይ የሰራው ኮንተንት ጥሩ ነው። ወላይታ ላይ የሰራው ኮንተንት ጥሩ ነው። አዶናይ ፐብሊክ ንት ምንድነው? ሞቲቬሽናል ስፒከር ነው። ብዙ ነገር ላይ ይሰራል አዶናይ። አዶናይ ፎር ሹር ከራቼ በላይ ሰርቱ ግልጽ ነው። ራቼ ብንሰራው ኦሮሞን ባህል አስተዋውቆ ሊሆን ይችላል። ሌላኑ ላይቭ ላይ የሚያወራቸው ነገሮች ሪከርድ ተደርጎ ይፖስተታሉ። አዝር ዝንዳት አዶናይ በልጠዋል። አዶናይቭን የህይወት እክሉን በላይቭ ያሳየን በይህ ህይወት እክል ለምሳሌ የራሱን ኤክስፒሪንስ ለማድረግ ድሃ ሆኖ ምናምን ምናምን ያ ትዛላችሁ። ያ ስለዚህ ይሄኛው ነው አዶናይ ከራቼ በላይ ሰርቷል፣ የሚካድ አይደለም። ዋንትያ ደግሞ መስኪንስ መስኪንስ ምትያት ኦሮሞን ለማነሳሳት ነው። ልዬ መስኪ ጥሩ ልጅ ናት። ጥሩ ትዳር አላት። ሴት እንዲያረገ ትዳር አላት። ለሽሮ ብሎ እናሽንዴቱ የሚል ባል ጥሩ ልጅ ነው ባሏ። ማነሱ ነው ጥሩ ልጅ ነው። ሲጨቃጨቁ አይቻቸው አላውቅም። ሁሌ የፍቅር ነው። ሶሊድ ሪሌሽንሽፕን ያላቸው አራት አምስት አመት ሙሌ ዌስታ ሙለር አራት አምስት አመት ሶሊድ ሪሌሽንሽፕን ያላቸው። መስኪ ቢዝነሱ መናት ሀስለር ናት፣ ኮንተንት ክሪኤተር ናት። የስ ግን እንደ ዋንትያ አልሰራችም። ዋንትያ ጠብር ግፍ ብላ ድራማዎች ሰርታለች። ቲንክ አንቺን ቨርባሊ አቢውስ ስትሆኝ ቤትሽ ውስጥ አይተናል። እና ለአንቺ እንኳን ትምህርት ሚሆን ኮንተንት ዋንትያ መታደርሻት ዋንትያ ሰርታለች አላባን ባህል ጉራጌ ባህል የኦሮሞን የተለያዩ ሳይድ ኦፍ ኦሮሞ ሀረርጌን ሰርታለች። ጉጂን ሰርታለች። ቦረናን ሰርታለች። ጅማን ሰርታለች። አርሲን ሰርታለች። ድስር ብቻ ማለት ነው። ድስር ብቻ ብንገር ምኮ ነገባት ሱርማን ሰርታለች። ትግራይን ሰርታለች። አማራን ሰርታለች። አዲስ አመት ደግሞ ሞደርን የአዲስ አመት ልኮቿን ሰርታለች። ከዛም በኋላ ደግሞ ድራማዎቿ ሞር ትንትኖች ናቸው። ሞቲቬሽናል የሆኑ ድራማዎችን ሰራለች። አቢውዝ ፊዚካል አቢውዝ ምናምን ላይ ዋንቲያ ሰርታለች። ለሴቶች ቆማለች። ለሴቶች ቆማለች። መስኪ መንጌ አልሰራች። ከዛን ቢታኒያ ባይ ዘ ዌይ የቢታኒያን ዘር ቆጥረሽ ሄድሽ። አንቺ ዘረኛ ስለሆንሽ ቢታኒያን ቢታኒያ ብሎ አድርጌሻል። ቢታኒያ ኦሮሞ ትሁን አቱን ለኔ ችግር አለበ። እኔ ኦሮሞ መሆኔን ብቻ ነው የማውቀው። ስለ ሰው ዘር አይመለከተኝም። ከሱን ጀምር ቢታንያ ኦሮሞ ቲሁን አቱን እኔ ማየትም ማወቅም አልፈልግም። ግን አጣርታ መታ ኦሮሞ ናት አለች። ሊያሻው ምን አገባኝ? ኦሮሞ ትሁን አቱን የሰው ልጅ ናት። የምትወደደው የምትነቀፈው በማንነቱ አደለም፣ በስራው ስራዋን የቢታንያን ሳይ ደግሞ ያንግ ናት ያንግ ማም ናት። ኮንተንታቸው የፋሚሊ ዩቱብ ቻናል ነገር የለም። እሱን ኮንተንት በቲክቶክ አድርገው ዩቱብም አላቸው። ህይወት አላቸው። ያንግ ሜሪድ ካፕል ናቸው። በጣም ቆንጆ። ይሄ ባል አክባሪ ባል አላት። ቢታኒያ በጣም ቆንጆ ናት ወይ ውብ ናት። ከነገና የሆነ መንፈስ አላቸው። የተረጋጋ ነገር አላቸው። በህይወታቸው የተረጋጉ የሆነ መንፈስ አላቸው። ባልና ሚስትየው ማለት ነው። ማስታወቂያዎች በጣም ይሰራሉ። ቆንጅዬ ናት። ባሏ ቆንጆ ነው። ሁለት ወንዶች ልጆች አላቸው፣ ልዩና ቅዱስ በጣም ነው። ልዩ ምስኪንዬ ናት። ከሚስት በላይ ሚስት መሆን የምትፈልግናት እችኛዋ፣ ጥሩ ትዳር አላቸው። ምግብ ትሰራለች፣ ልጆቿን ኪፕ ታደርጋለች፣ ዴይ ቱ ዴይ አክቲቪቲያቸውን ይኖራሉ። ህይወትን ሲኖሩ ያሳዩናል። እንደ ጃም ካፕል ጃም ካፕል የሚባሉ ጃም